ሰላም ሰላም፣ ወገኖች እንደምን አላችሁ? ደና ናችሁ? እግዚአብሔር ስሙ የተባረከ ይሁን። በጣም ደህና ነኝ። እንትናችን እንቀጥላለን። ከኢማም ታውሂዲ ጋር ዛሬ ክፍል ሁለት ክፍል ሁለት ስለ እስልምና እየተማርን ነው። ኢማሙ አረበኛ ቋንቋው ነው እያስተማሩን ነው። ኢማም ናቸው እና ኢትዮጵያዊ ሙስሊሞች ወደ እሳቸው እንትን ብትሉ ይሻላል። እና እኛንና አድራሻ የት ነው ከምትሉኝ እሳቸውን አድራሻችሁ የት ነው ብትሉ። ትናንት ነቢዩ መሐመድ ግብዝ እንደሆኑ ሳይታጠቡ ሌላውን ታጠቡ እያሉ እሳቸው ሳይታጠቡ ሂደው እንትን እንዳሉ ተምረናል። አሁን እንቀጥላለን። አ ውዱ የሚያስፈልገው ኡመር ሙሐጣብ እስልምናን በሰይፍ ያራመደው በሰይፍ እስልምናን ያሳደገው ቴሮሪስቱ ማለት ነው። እሱ ውዱ ያስፈልጋቸዋል። እነሱ የመንጻት ሥርዓት ያስፈልጋቸዋል፣ እነዚህ ቆሻሾች። ታዲያ ነቢይ ሆኖ መንጻት ካለበት ምን ሴንስም አይሰጥም። ነቢይ ሆኖ መንጻት አለበት ከተባለ ምንድን ነው ነቢይነቱ? እኔ መመክራችሁ እናንተ ይህን ትምህርት የምትከታተሉ ጽሑፍ፣ ወረቀት ይዛችሁ አንድ ባንድ እየጻፋችሁ ነገሩን፣ የእስልምናን ጉዳይ እንድትማሩ እንድታጠኑ ነው።

አንደኛው ከአራቱ መጽሐፍ የመጀመሪያው ማለት ነው። አርባ ሰባት እንሄዳለን ክፍል አስራ አራት ካለፈው ከቁጥር አንድ ካየነው የባሰ የከፋ ነገር እዚህ እናገኛል።

ምን አለ የአላህን መልእክተኛ አየሁት ምን ሲያ በአደባባይ የመጀመሪያውና ሁለተኛውን ጸሎቱን በመንገዱ መሃል በአውራ ጎዳናው መሃል ሆኖ እየጸለየ እንደብዳ ረገው ምን ነው

ወደ መስጅድ አላቅሳ አሁን ፍልስጤሞች እንትን የሚሉበት ወደዛ እየዞረህ በአውራ መንገድ መካከል ሆኖ እየእንትን ይል ነበር። ለምንድን እንደሆነ እ ነቢዩ አውራ ጎዳና ላይ ወጥ እንትን ይላል፣ ይጸልያል እንደ እብድ። ለዚህ ነው እኮ ዛሬ እነዚህ ፍልስጤማውያን ለመስጅድ አላቅሳ እያሉ የሚያልቁት የሚዋጉት

የምታምኑበት ነብይ ይሄ ነው። የኦመሪ የበክሪ እንትን ነው ይሄ ነው ከእግዚአብሔር የተላከው አምላ መልክተኛ ይሄ ነው ከእግዚአብሔር የተላከው መልክተኛ በአውራ ጎዳና ላይ በአውራ ጎዳና ላይ እንደብድ እንትን የሚል ቅጥር አንድና ሁለት የመጀመሪያውና ሁለተኛውን ጸሎቱ እዛው ላይ ሁለቱንም፣ አውራ ጎዳና መንገድ መካከል እንደ እብድ ሁሉ እንዲያዩ፣ ከአንድ ሺህ አራት መቶ ዓመት በኋላ ይህንን ነብይ ተከተልኩ ብለህ ትኮራለህ። ትኮራለህ ይህንን ነብይ ተከተልኩ ብለህ ይህ ነው ነቢዬ። እሺ እዚህ ላይ ልጨርስ፣ ሌላ ክፍል ደግሞ ይመጣል። ይህ ነው እንግዲህ ነቢዩ። ጉድ ነው ጉድ ነው። ሙስሊሞች ይሄን ነው የወረሱት። ይኸው ከራሱ አረበኛ እንትን የሚል ኢማም ነው እንግዲህ ይህን። ኢትዮጵያውያን ይህንን ያቀረብኩላችሁ ለምንድን ነው? የሆነ አማረኛ አረበኛ እንኳን በሚገባ ማይችለውን እንግሊዘኛዋን ትንሽ ትንሽ አድርጎ ነገርን ሲነካካችሁ ማን ነው እፎይ። አሁን ከተማይቱ ሁሉ ተናወጠች። ያ እንዴት እንዴት እንዴት፣ ምን ልታደርገው ነው? ይሄ እንደዚህ አይነት ቆሻሻ ነቢይ ነው። ይህ ነው አንድ ሺ አራት መቶ አመት በኋላ በኩራት የምትከተለው በዚህ በመጽሐፍህ የተገለጸው መሐመድ፣ በሳሂ ቡሃሪ የተገለጸው መሐመድ፣ አንተ ሱኒ እንትን ያልከው የቆሻሻ ነው። ይሄ ነው ንጹህ ያልሆነ ኢምፒር ፕሮፌት አለ። ኢምፒር ማለት ንጹህ ያልሆነ ቆሻሻ የሆነ ዋው። ለዚህ ነው ሽንቱንና እንትኑን የተጠሙት። ሽንቱን ያለው ልክ ነው። ያ ሰውዬ እንደዛ ያለው እንደዛ ነው። እግዚአብሔር ስሙ የተባረከ ይሁን። እግዚአብሔር መልካም ነው። ለሁሉም እንትን አለው። የእውነትን መንገድ ግን እናስተምራችኋለን። በዛን ጊዜ ኢየሱስ መልሶ እንዲህ አለ፦ አባት ወይ፣ የሰማይና የምድር ጌታ፣ ይህንን ከጥበበኞችና ከአስተዋዮች ሰውረህ ለህፃናት ስለገለጥክላቸው አመሰግናለሁ አዎን፣ አባት ወይ ፈቃድህ በፊትህ እንዲሁ ሆኗልና። ሁሉ ከአባቴ ዘንድ ተሰጥቶኛል። ከአብ በቀር ወልድን የሚያውቅ የለም። ክርስቶስ ማን ያውቀውም ከአብ በስተቀር ከወልድ በቀር ከወልድም በቀር ወልድም ሊገልጥለት ከሚፈቅድ በቀር አብን የሚያውቅ የለም። ወልድንም ማወቅ የምችለው እሱ ሲገልጥልን ነው። በወልድ በልጅ በኩል በልጁ በኩል አብን ማወቅ ትችላለ። አለብለዛ ግን ጨረቃ ላይ ነው፣ ምንም ማግኘት አችልም። ስለዚህ በክርስቶስ ነው። ይህ የህይወት ትምህርት ነው። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ነው፣ እኔም አሳርፋችኋለሁ። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ነው፣ እኔም አሳርፋችኋለሁ እናንተ ደካሞች ሸክማችሁ የከበደ ኃጢአታችሁ፣ በደላችሁ፣ ነውራችሁ፣ ድንቁርናችሁ፣ ሁለንተናችሁ የከበደባችሁ ወደ እኔ ኑ፣ እኔም አሳርፋችኋለሁ። ቀንበሬን በላያችሁ ተሸከሙ፣ ከእኔ ተማሩ፣ እኔ የዋህ በልቤ ትሁት ነኝና ለነፍሳችሁ እረፍት ታገኛላችሁ። ለነፍሳችሁ እረፍት የምሰጣችሁ እኔ ነኝ። ለስጋ ለነፍስ ማንም፣ ምክንያቱም ለነፍስ እረፍት የሚሰጠው ነፍስን የፈጠራት ነው። መሐመድ አልፈጠራትም። አላህ አልፈጠራትም። የፈጠራት የእግዚአብሔር ልጅ ኢየሱስ ነው። እግዚአብሔር አብ፣ እግዚአብሔር ወልድ ነው። ለዚህ ነው ናዕሰን አዳም በሳልሜኑ ኬድሙቴ ነው። ሰውን በምሳሌያችን እንደንትናችን እንፍጠር ብሎ የፈጠረን እግዚአብሔር ይህንንን ኢየሱስ ነው። ስለዚህ ለውስጥ ለነፍስህ ረፍት እንሰጥሃለሁ ነው የሚለው። የሰውን ስንት እየተመኘ የነቢዩን ሽንት እያልክ አትጥፋ ወንድሜ፣ ክርስቶስን ፈልግ፣ እውነትን ፈልግ። ቀንበሬም በላያችሁ ተሸከሙ፣ ከእኔ ተማሩ፣ እኔ የዋ በልቤ ትውት ነኝና ለነፍሳችሁ ረፍት ታገኛላችሁ። ቀንበሬም ልዝብ፣ ሸክሜም ቀሊል ነው። እንደዚህ አገር አቋርጠ ጥቁር ድንጋይ ልትስም ድንበር ክርስቶስ ወደ ተራራ ወደ ገደል ወደ ምናምን የት ነው ቅብላው የት ነው ምናምን ብለህ አትልም። በህድክበት ሁሉ በዛ እግዚአብሔር አለ፣ ኢየሱስ አለ በምፈለግ ከው አቅጣጫ ወደ ሰሜን፣ ወደ ደቡብ፣ ወደ ላይ፣ ወደ ታች፣ ወደ ግራ፣ ወደ ቀኝ፣ ወደ ፊት፣ ወደ ኋላ በሁሉም አለ፣ በሁሉም ይሰማሃል፣ በሁሉም ይጠብቅሃል። ስለዚህ መድኃኒት ወደሆነ ወደ ክርስቶስ እንድትመጡ እንጂ በከንቱ ተረት ተረት ዝም ብሎ በተረት ተረት በተመሰረተ ወደ ጥፋት አትሂዱ፣ ይቅርባችሁ። ኢየሱስ ጌታ ነው። እንቀጥላለን ዛሬ እዚህ ላይ ጨርሳለሁ። እንደገና ዙሬ ይመጣል። ሰላም ሁኑልኝ።